ቲክቶክ ኩንም እንድትቆጣጠር ነው የምፈልገው። እኔ ሌላ ሳይሆን የቲክቶኩ ንግስት እንድትሆን። የታባት ታቆጣጠረችኮ። ገና ገና ገና ዳማችሁ ፈለኩ የለም ኮ እስቴኔ ገብቼ እዩ ማንድ እንትን ላይክ ሰጣት ማንድ እንትን ብዬ ገብቼ እስከ መጨረሻ ድረስ አየው የሰውዬ ፎቶ ያደረገ ሰው ከስንት አንድ ሰው ነው ገብቶ አረጋት እንጂ አብሶ የሷ የእሷ ቪዲዮ የእሷ ፎቶ የተተለጠበ ሰው ሌላ ሌላ ሰው ነው ገብቶ እንጂ፣ የእሱ ሰው የእሱ ፎቶ እየተለጠፈ ሰው እኮ ደማቹ ፈላ ደማቹ። በቃ እነሱ በቃ የእሷ ወርቀት ነበረ ጠበቁ፣ ግን አትወርቅም አለና ዘጠኝ ሺ ስድስት መቶ ገብታለች አምስት መቶ ጨምሮ አለ። አሁንም በቃ እስከ ነገ ወደ እስከ ምን አጋ ድረስ ሀያ ምናምን ሺህ ይገባለች።

ፍቅር ምናምን ፎል አድርጎላታል። እሷ ግን አልመለሰችም፣ ለነሱ አልመለሰችም። ከእናት ጽጌ ምናምን ብዙ ሰዎች ፎል አድርጓል፣ ግን እሷ አልመለሰችም። የሰውዬን ብቻ ማለስ እንዴት አመሻል? የሰውዬን ብቻ ማለስ የሰውዬን ብቻ ማለስላት አለን። እንዴት ነሽ? እኔ ምንላችሁ ስልክ ችግር የለም። እንዴት ነሽ ቲጂዬ? እንዴ ቲክቶክ መንደር ላይ ተቆርጦ ያየሁት ምንድን ነው? ማን ነው ቲክቶክ መንደር? እንደኔ አይታችሁ አሁን እኔ ቲክቶክ ላይ አሁን ጎራ የሆነ ቦታ ላይ የድሮ ቦታ ላይ ቆሞ ምናምን አይቼ ነበረ። ምንድን ነው ነገሩ? ቪዲዮ ላየሽም ዛሬ በሱ ቤት